እኛ ሀገርም ቀስ እያለ ይሄ ነገር ገብቷል። አሁን ሁለት ነገር ነው የሚያስፈልገው። አንደኛ ህይወትን አስተምሮን እና ልምምድን በተመለከተ ትክክለኛውን መጽሐፍ ቅዱሳዊ አቋም ማስተማር። ምክንያቱም አንድ የእንግሊዝ የስለላ ድርጅት ኃላፊ ምን ብሏል? ሰላይ ተሰላይ የሚከታተል ነውና። ሁልጊዜ ይይዛችኋል። እንግሊዝ ለምሳሌ እንዴት አውቅ ስሉት እውነተኛውን ስለላ በደንብ ስለተማሯል አለ። ስለዚህ መጀመሪያ እውነተኛውን የእግዚአብሔር ቃል በተገቢ መንገድ ማስተማር ያስፈልጋል። እኛም ኖረን ህይወትን ማሳየት ያስፈልጋል። አንዳንድ ጊዜ ደግሞ እውነትን ማስተማር ብቻ ሳይሆን ይሄ ሀሰት ከዚህ እውነት በምን እንደተለየ ምክንያቱም ፎርጅድ ነገር ሁልጊዜ የእውነተኛውን ገጽታ ስለሚወስድ በምን እንደተለየ ግልጽ አድርጎ ማሳየት ያስፈልጋል ግን በአንድ በኩል የመጨረሻ ዘመን አንዱ ባህሪ የሀሰት መብዛት ስለሆነ እንደ መጨረሻ ዘመንም እንደ ትሚት ፍጻሜ ማየት ያስፈልጋል በመጨረሻው ዘመን የሚያስጨንቅ ቀን እንዲመጣ ይህን እወቅ ብሎ የሚዘረዝረው አንዱ ይሄ ነው እና ክርስቶስም ስለ መጻቱ ሲናገር መጀመሪያ በሁሉም ቦታ ያለው ምንድነው ማንም እንዳያስታችሁ ተጠንቀቁ ብሎ ነው ያለውና መሳትና ማሳት የመጨረሻው ዘመን አንዱ ገጽታ ነው። በሐዋርያ ጳውሎስና ለጢሞቴዎስ ሲጽፍ ክፉዎችና አታላዮች ሰዎች እየሳቱና እያሳቱ መክፋት እየባሱ ይሄዳሉ ስለሚል በመጨረሻው ዘመን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ስለሚል ባይታገሱም ህይወት የሚገኝበትን ትምህርት ማስተማር ነው። ኮሜርሻላይዝድ ነው። አሁን እኮ ምንድነው የሆነው? እንደ ቢዝነስ ነው ከስተመር ድሪቨን ቴዎሎጂ ነው ምንድን ነው ምን ብል ነው ሰው የሚመጣው እኔ ጋ ምን ብዬ በሰብክ ነው ሰው የሚቀበለኝ ወይም ያው ከመጣ ደግሞ ምናምን ይዞልኝ የሚመጣው የሚባለው ሶሪ ኮንሲውመር ድሪቨን ቴዎሎጂ ይባላል ኮንሲውም የሚያደርጉትን እሰጣቸዋለሁ እኔ ከነሱ አገኛለሁ ብለው በገበያ ህግ የሚተዳደሩ አሉ ግን ሀሰት አይቆይም ሀሰት እንደ አረፋ ነው መጽሐፍ ቅዱስም የገዛ ነውራቸውን አረፋ እየደፈቁ ስለሚ ሐሰት እንዳ አረፋ ነው የሚቆይ ነገር አይደለም። እናስ ግን ጸንቶ ቆሞ እውነትን ማስተማር፣ በሕይወትም ኖሮ ማሳየት የግድ ነው ማለት ነው። መልሼ ከሆነ የእኛ ዘመንም ያው የራሱ የእኛ ዘመን ፊዚካል ነበር፣ ቻለኙ ያው አትመን መደብደብ ነው መታሰር ነው እና መጽሐፍ ቅዱስ ራሱ ልንቀማ እንችላለን ተንቀሳቃሽ መጽሐፍ ቅዱስ መሆን አለብን ብለን መጽሐፍ ቅዱስ ውስጥ ትንሽ መድድ ነበርንና፣ አሁን ደግሞ በብዙ ቨርሽን መጽሐፍ ቅዱስ አለ ግን አይነበብም። ሁሉ ብቻ ሁሉ የራሱ እንትን አለው። አንዳንድ ጊዜ ከመጨረሻው ዘመንም አንጻር ማየት ጥሩ ሊሆን ይችላል። ግን እንደው ምንድን ነው የምትመክረን ስትል፣ እኔ ምን ትዛሬኝ ጳውሎስ ለጢሞቴዎስ ማን ለጢሞቴዎስ የመከረው ምክር ነው እና እንደምናውቀው ሁለተኛው ጢሞቴዎስ ሲጽፍ አልሞስት ከዛ በኋላ ያው በህይወት መቆየት ነገሩ ጫፍ ላይ እንደደረሰ ስላወቀ ነው የጻፈው። በአንደኛውም ላይ ልክ ነው፣ አንተ ትምህርቴን፣ ምክሬን፣ አካሄዴን ተከተል፣ ለማንበብና ለማስተማር ትጋ፣ በቃልና በኑሮ ለሚያምኑት ምሳሌ ሁን፣ ማንም አይናቅ ታናሽነትን ስጦታን ደግሞ ችላ ትበል። አሁን እኛ የሌለ ስጦታ እንዳያነሳሱ ነው የምንከለክለው ሰዎች እ ያለውን ደግሞ ማዳፈን የለብንም። ቅድም ከተነሳ ጥያቄ ሌሎች የሌለ እሳት ስላነደዱ እንግዳ እሳት ስላነደዱ አንድ ሰው እዛው አሜሪካ ነገር አንዱ ያው መታቁት ጆን ማካርተር ያው በድምስምስ አድርጎ ጠቅላላ ኖሚ ፈጨን አንድ ላይ እና ስትሬንጅ ፋይር የሚል መጽሐፍ ጽፎ እርሱ እና ሌላ ሰው ፕሮፌሰር ነው የኒው ቴስታመንት ያኛው አውተንቲክ ፋየር ብሎ ጽፏል። እሱ ደግሞ እና ስለ ስትሬንጅ ፋየር ብቻ ሳይሆን ማውራት አለብን፣ ስለ አውተንቲክ ፋየር ማውራት አለብን። እና እውነተኛ እሳትም አለ። የአሮን ልጆች ናቸው አይደለም እንግዳ እሳት ያነደዱት እና የተቃጠሉት። እንግዳ እሳት እንዳያነዱ ነው ሰዎች እንጂ እውነተኛ እሳትማ ይንደድ። እንግዲህ ዘመኑን ዋጁ ቀኖቹ ክፉዎች ናቸውና በሚለው ዘመኑን ለመዋጀት ጥበብን ያላቸው ላቸው አትሆኑ በሚለው ውስጥ ዘመኑን ለመዋጀት እና አንዱ የሚጠቅሰው ምንድን ነው? በመንፈስ ይሙላባቸው እንጂ በወይን ጠጅ አትስከሩ ይላል። በወይን ጠጅ የሰከረ ሰው ወይን ጠጁ የሚያደርገውን ነው የሚሆነው። የሰከሩ ሰዎች እርግጠኔ ከድሮም ጀምሮ አልጠጣም ነበረ እና ግን የሰከሩ ሰዎች አውቃለሁ። እና አንድ የሁለተኛ የአባት ኛ ቤት ቦታ ከኛ ጋር ይኖሩ ነበር። የሰከሩ ቀን እሳቸው የኔ ሀገር የማይወዱ እኔን ይወዳሉ እና የሰከሩ ቀን ደግሞ አንድ የሞተ ልጅ በቃ እያነሱ ቤተሰቡም ሊያለቅስ ይችላል ጠቅላላ ማለት ነው። እና ወሳን እስር ቤት ታስር እንደሞ ዘጠኝ ወር አንዱ ሌላ ጊዜ ድምፁ የማይሰማ ሰውዬ ሲሰክር ሙዚቃ ያናገረዋል። ጋር ማለት የተተበተበ ክር ነው ይላል። እየዘከረ ቀን ማለትነውወዲያባሁ እንደሚባል እና መንፈስ የሞላባቸው ሰዎች ምንድን ናቸው ይላል። በልባቸው ለእግዚአብሔር ተቀኝቶ የሚዘምሩ ናቸው፣ አመስጋኞች ናቸው። እና ስጎስኦን እና ይሄ ዘመን በማንነታችን በእውቀታችን የምናልፈው አደለም። የእግዚአብሔር መንፈስ ኃይል የምንቋቋመው እና የምንሻገረው ዘመን ነው ያኔ ምድር ምድር የማይሸተውማ አንደኛ ጥቂቶች ነን፣ ስደተኞች ነን። ስብከቱም ነው ኢንፍሉዌንስ የሚያደርገው በነገራችን ላይ ስለ ዳግም ምጽአት ይሰበካል እና በቃ እንደዚህ የምንቆይ አልመሰለንም። እና በዚህ ዓለም ባዕድ ሆነን ኢየሱስን እንጠብቃለን። ከዚህ ዘላቂ ቤት የለንም፣ ቤታችንን በሰማይ ነው። እንጀምራለን እና ዳግም ምጽአቱ ነው በጣም ምናፍቅ አሁን ደግሞ ምን ይላል? ያበዛልሃል፣ ያወዛል ያወዛወዛሃል፣ ቤትን በበረከት ይሞላል ምናምን ይላል እና ይሄ በጣም እንትን ነው እና አንድ እኔ ኤፌሶንን ሳስተምር የሚሰጣቸው ምሳሌዎች አሉ ኤፌሶን አንድ ላይ አይታቸው ደግሞ በሰማይ በረከት፣ በሰማያዊ ስፍራ በመንፈሳዊ በረከት ይባረከን የሚለው እና ድሮ አንድ የደሃ ልጅ ነበር እና ልጁ ያው የደሃ ልጅ ጎበዝ ነው የሚሆነው። ድሮ በተለይ ከድህነት ለመውጣት ተምሮ ከእናት አባት ያረዳሉ ስለሚል ጎበዝ ነው እና ልጁ ጎበዝ ሆነ። ስኮላርሽፕ አገኛሉ እና እና በመርከብ ነው የሚካሄደው። ለመርከቡ እንደምንም ተለምኖለት ተከፈለ። እናቱ ከጥቁር ስንዴ የተጋገረ ቂጣ ሰጠችው ያው እሱን እና ውሃ በኮዳ ሰጠችውና ልጅ እንግዲህ እኔ ምንም የለኝም እቺን ብላ የተወሰነ ገንዘብ ቋጠረችለት እና ያው ተሳፈረ። ደወል ሲደወል ሰው መቶ ይበላል እና አዞ ይበላል እሱ ያው ቂጣውን ይቆርጠማል፣ ውሃውን ይጠጣል። እነዚህ እያሉ ሄዱና መጨረሻ ቀን የመጨረሻ እንትን በ ከዚህ በኋላ እንግዲህ ሲ አሁን የፈለገ ይሁን በቃ ወደ ባህር አይወረውሩኝ ሚል ምግብ ቤት ሲሄዱ ይሄዳል። ከዛ ምን ትፈልጋለህ አያውቅም። የእሱ አይነት ብሎ ያዛል። ከዛ ይበላና ወይ ተሯን ጠርቶ ጠርቶ ስማ፣ እኔ ያለኝ እቺ ነች፣ ከፈለክ ተቀበል፣ ካልፈለክ ምንም ምናምን። ዋት ምን ነው ያለ፣ በቃ ይሄ ነው ያለኝ፣ ለትኬቱ ከፍላለሁ። አይደለም ትኬት አለ፣ አዎ ሲያሳይ፣ አዎ ኢትስ ኦል ፔይድ። እና ተከፍሎለት እያለ ነው ጥቁር ብቻ በላይ የነበረው ለእኛ ለህይወታችን የሚያስፈልገውን ሁሉ ክርስቶስ ከፍሎታል። እና ከእርሱ ጋር ነው መጣበቅ ያለብን። እርሱን ካልሰበክንማ ማን ሰብካለን? ጳውሎስ ምን አለ? የሱን ጌታ እንደሆነ እንጂ ራሳችንን አንሰብክም። በጣም የሚገርመኝ ከጳውሎስ ሕይወት በመልእክቶቹ ውስጥ እስቲ አንድ ቦታ እኔ እንደዚህ አርጎኝ እግዚአብሔር የሚሰርቱኝ ይላል አይለን ቆሮንጦሶቹ በጣም ሲያበሳጩት ነው። አንድ ሰው አውቃለሁ ግን በስጋ እንደሆነ ምናምን ብሎ እስከ ሶስተኛ ሰማይ የመነጠቅ ሁኔት የሚናገረው እንጂ ሉቃስ ነው። በጳውሎስ አካሉ ውጭ ተወስዶ እንዲሆን ነበር እንደዚህ ይሆን ነበር ያለው እንጂ ጳውሎስ እግዚአብሔር በእኔ በመፍሰ ኃይል አድርጎ ከሰራው ስራ ሌላ ምትንቅ የለኝም ነው ያለው እንጂ በዝርዝር እኔ እግዚአብሔር እንዲህ አድርጎኝ እንዲቀብቶኝ እንዲያወዛውዘኝ አላለን ነበር። የትኛው የክርስቶስ ሐዋርያ ነው ስለራሱ ያወራው እና አሁን ይሄ በጣም ከባድ የሆነው ለዚህ ነው። እንግዲህ አንደርስታንድ የምናደርግ ሰዎች ክርስቶስን ስናስቀድም እሱን ብቻ ስንሰብክ አይ ቲንክ ሌሎቹም ያንን እያዩ ይሄዳሉ ብዬ አስባለሁ። ስለዚህ የኔ ምክር ሌላ ሁሉ ያልፋል፣ ሁሉም የማያልፍ ነገር የለም እና ግን ምንጊዜም የማይከዳ ምንጊዜም ከእኛ ጋር ያለ